በኋላ አንቺም ሆነ እናትሽ ማዘን የለባችሁም። ዕዝራ እኮ የሁላችንም ወንድም ነበረ እሱም በማጣታችን ሁላችንም ተጎድተናል። ደሞም እኮ የሁሉም የሰንበት ትምህርት ተማሪዎች ተስፋ ነበረ። እማዬ ልትጽናና አልቻለችም። ምግብም እየበላች አደለም። ደከመችብኝ እኮ። አብዝቶ ማዘን ትርፉ ፈጣሪ ማሳዘን ነው። ሁሉም ነገር ለበጎ ነው። አንቺ በርታ በይ፣ ጠንከር በይ። እኛም ካንቺ ጋር ነው። በአንቺ በኩል የሚመጣውን መከራ ሁሉንም አብረን እንወጣዋለን። ደግሞ ክርስቲያነት በራሱ የዝችን ዓለም ጣዕምና መከራ ሊጋፈጥ ግድ ነው። ስለሚገጥመን ፈተናና ውጣ ውረድ በክርስቲያኒት ውስጥ እጅግ ደስ ሊለን ይገባል። እውነት ነው። ሁሌ ድሎት፣ ሁሌ ምቾት፣ ሁሌ ደስታ ከፈለግን ከዘመኑ ሐሰተኛ ነቢያት በምን ተሻለን? ስለዚህ እህቴ የወንድምሽ ሞትና በዙሪያች የከበቡሽ የዘመኑ ከሃዲዎች አንገትሽን ሊያስደፉሽና ሊያሳዝኑሽ አይገባም። ሜሮን እቴ ከዚህ በኋላ ሀዘንሽን ትተሽ ወደ አገልግሎትሽ መመለስ መቻል አለብሽ። እኛም ተርታችን እስከሚደርሰን እግዚአብሔር በንጹህ ልቦናችን መገልገል መቻል አለብን። አይዞሽ ለእናንተ የውል ልጆች እንዴት አደርክ ልጄ? እግዚአብሔር ሎሊ ባር ሰው ላይ እግዚአብሔር ይታ ማነው ክርስትና ስም ልጄ መናገር አይችልም። አዎ ሲመስለኝ ግን ጫካ ውስጥ ከወደቀ ቆይቷል። ጫካ ነው ያገኛችሁት? ምናልባት ሰው ጎድቶት እንዳይሆን አካሉን አይታችሁታል? ሰው የጎዳው እንኳን አይመስለኝም። ሰውነቱ ላይ ምንም አይነት ከማለጌ ነው። አዎ አባ፣ ሰውነቱ ላይ የሚታይ ቁስልም ሆነ ለምጥ የለም። ባሉ ልጆቼ ገዳመ ቤዛዊት ማርያም መጥቶ ሳይፈወስ የተመለሰ የለም። እሱም እግዚአብሔር ማህሪ ነውና ይምረዋል፣ ይፈወሳል። ወደ ጸበል አስገቡት፣ ጸበል ይግባ። ወደ ዋሻው ሙሰዱትና ማረፊያ ስጡት። ወንዶችም ቢሆን ያግዟቸዋል። እግዚአብሔር ማህሪ ነውና ይምረዋል። በእውነት እግዚአብሔር ይማር ልጀ አዎ ጥሩ ስራ ሰርታችኋል። እናንተም በማቴዎስ ወንጌል ምዕራፍ 25 ከቁጥር ሰላሳ ስድስት ላይ የተቀመጠውን ኃይለ ቃል እናንተ ፈጽማችሁታል ልጆቼ ኤው ብታመን ጠይቃችሁኛልና ብሎ ለቅዱሳኑ የሰጠው ቃል ነው። ለወዳጆቹ ይህንን መልካም ሥራ ሰርታችኋልና እናንተም ቢሆን ዋጋችሁ እጥፍ ድርብ ነው። በሰማይ በመንግስተ ሰማያት ዋጋችሁን ታገኛላችሁ። ልጆች ድንቅ አድርጋችኋል። አስታምሞት ልጄ። እግዚአብሔር ይባርክ፣ እግዚአብሔር ይማረክ፣ እግዚአብሔር ይፈውስ። ድንግል ማርያም አትለዩ። እግዚአብሔር ሞሊ ባረሰ ወያር ይገልጾ ላይ ለተ እግዚአብሔር እግዚአብሔር እግዚአብሔር ይማረክ፣ እግዚአብሔር ይፈውስ። እንደ ምን አልሽ ወለተ እንዴት በረታሽ እናት እንዴት ነሽ እግዚአብሔር ይመስገን አባባ ምን አማራጭ አለኝ ከመብርታት ውጪ አይዞሽ ቸሩ መድኃኔዓለም እያለ ምን ይኮናል አለ ብለሽ ነው እሱ እንደሆነ ቸርነቱ የማያልቅበት የምህረት ጌታ ነው ያው ከመብርታት ውጪ ምን አማራጭ አለኝ ብለው ነው እሰይ ተመስገን ወለተ ማርያም ያለውንና የነበረውን የሚመጣውን በዚች ምድር ላይ የሚደርስብንን ፈተናና መከራ፣ ሐዘን ሁሉ አሜን ብሎ በጸጋ መቀበል ነው። ይህ የምናልፍበት ፈተናን ሐዘንን ድል የምናደርግበት ትልቅ ሀብት ነው። ከእኛ በፊት የነበሩትን ነጻድቁ እዮብን ማስታወስ ያስፈልጋሉ። በጸጋ ስንቀበለው ነው ሀዘን ወደ ደስታ የሚቀየረው። ልጄ ወለተ ማርያም አንቺ እናት ነሽ፣ ሌሎች ልጆችም አሉ። ስለ ሁሉም ነገር ተዘጋጅቶ መጠበቅ ያስፈልጋል። እስኪ ሌላኛው ደግሞ ንጉሱ ሕዝቅያስን ተመልከች። ነቢዩ ኢሳይያስ ትሞታለህና ቤትህን አስተካክል ብሎ የሞት ዜና ይዞበት መጣ። እሱም ነቢዩ ኢሳይያስ ትሞታለህ ባለው ጊዜ ስለ ኃጢአቱ እያሰበ ቤቱን አስተካከለ። ሞትን የማሸነፊያ መንገድ ተጠቀመ። እውነት ነው። ሽ ይህ የእግዚአብሔር ቃል እሱ ኃጢአቱን እያሰበ አልቅሶ ትሞታለህ የተባለበትን እንኳን እድሜው እንዲጨመር እግዚአብሔር እንዲለመነው አድርጓል መጨረሻው አምሯል። ዛሬ እኛ ስንቶቻችንን ቤታችንን ያስተካከለ፣ ቤታችንን ባለማስተካከላችን ህይወታችንን ተመሰቃቅሏል። ሀዘን በየቤቱ ነው፣ መከራ በየቤቱ ነው ያለ። አንቺ ግን ጠንካራ ነሽ። የወደፊት ህይወትሽን ማሰብ ነው የሚገባው ዕዝራማ ቀድሞን ሄደ እንጂ ሁላችንም እኮ ተረኞች ነን። እኛ ወደ እሱ እንሄዳለን እንጂ እሱ ወደ እኛ ይመጣል። ምክንያቱም የእኛ ሀገራችን ቤታችን በሰማይ ነው፣ ልጅ ወለተ ማርያም መጽሐፉም ብሎ የለም ብንኖርም የእግዚአብሔር ብንሞትም የእግዚአብሔር ነን። ሲኖር ያንቺ ሲሞት የእግዚአብሔር ሳይሆን፣ ሲኖርም ሲሞትም የእግዚአብሔር ነው። እግዚአብሔር የራሱ ነውና ወደ ራሱ ወሰደ። አንቺ አሁን ስለ ራስሽ ነው ማሰብ ያለብሽ። ሁሉም ሰው ወደ ራሱ ወደ ልቡ ወደ ህይወቱ ነው መመለስ ያለበት። የሞተማ በእግዚአብሔር መንግስት በአባቱ ቤት ነው ያለው። ልጃችን ዕዝራ አሁን በአባቱ ቤት በደስታ ነው ያለው። አንቺ ማዘን ነው ያለሽ። ይልቁን የወደፊት ህይወትሽን ራስሽን አስተካክለሽ ቤትሽን አስተካክለሽ ለነገ ለክብር እንድትበቂ ወደ እግዚአብሔር ቤት ወደ ቅድስናው መንገድ ነው መምጣት ያለብሽ እንጂ ሐዘኑ ነርሹ ልጅ ወለ ተማረን። ለዚህ እኮ ነው እንባ መስዋዕት የሚሆነው የምናለቅስበትን ጉዳይ ለይተን ስናውቅ ብቻ ዝራንተ የለም። ለሚወደድ ነገር የሚወደድ ነው የሚሰጠው። እንባ ከአይን ውስጥ ሲወጣ ያቃጥላል። ደግሞ እንድናለቅስ የሚፈለገው ሶስት ጊዜ ብቻ ነው፣ ነፍስ ከስጋ ስትለይ፣ የከበረው ሰውነት ከቤት ሲወጣና አፈርነህና ወደ አፈር ትመለሳለህ ተብሎ ስርዓተ ቀብር ሲከናወን ነው። አሁን ግን አንቺ የምታለቅሽው የእዝራ ነፍስ እንዳታርፍ ረፍቷን ነው እየከለከልሻለሽ። ለሚወደድ ሰው እኮ እንባ ሳይሆን የሚሰጠው ምስጋና፣ ጸሎት ነው። አንቺ ሌት ተቀን በማልቀስ የእዝራን ነፍስ እንዳታርፍ እያደረግሽ ነው። ስለዚህ የአንቺ ልቅሶ የእዝራን እረፍቷን እየከለከላት ነው። አሁን ከዚህ ተመለሽና የምስጋና ልብስሻ ለብሰሽ ወደ አምላክሽ ተጠግተሽ ስለ አንቺ ቀጣይ ህይወትሽ እግዚአብሔርን ተለማመ ነው በጸሎት ጠይቂው፣ እንጂ እንባ የሞተን ነፍስ እረፍት ይከለክላል። መጽሐፍ የሚለው ከዚህ በኋላ ልቅሶህን ተው ነፍሷ ታርፍ ዘንድ መታሰቢያውን አድርግለት ነው የሚለው። መታሰቢያውን ማድረግ እንጂ ማልቀስ አይጠቅም። ጥቁር መልበስ ማልቀስ አይጠቅሙ። እሺ፣ እሺ አባ ሁለተኛ ላለቅስ ከዚህ መልካም ምክር የእግዚአብሔር ቃል ያዘነን ያጽናናል። አንቺም ተጽናኝ፣ በርች፣ ለቃልሽም ታመኝ። ሁለተኛ እንዳታለቅሽ ሌት ተቀን በማልቀስም መፍትሄ

ውድ ኦርቶዶክሳውያን ዶግማና ቀኖና ሚዲያ የቤተ ክርስቲያኒቷን ዶግማና ቀኖና ትውፊታቸውን የጠበቁ ድንቅ ድንቅ ዝማሪዎች የሚቀርብበት ሚዲያ ነው። ሁላችሁም ሰብስክራይብ፣ ላይክ ር በማድረግ ቤተሰብ እንድትሆኑ በትህትና እንጠይቃለን። ከዚህ በኋላ ይህን ስራ መስራት የለብሽም። ታቆሚያለሽ፣ እሺ? አንቺም እናቴም በወንድም የሐዘን ተጎድታቸዋል። ስለዚህ የሐዘን እስኪጠፋ ድረስ ሐዘኑ እስኪበር ድረስ ሰራተኛ ይዤ መች። አዎ የቤት ሰራተኝነት እኮ ትሰራለች። ይኸውልሽ ከዚህ በኋላ አንቺ ጧት ጧት ቤተክርስቲያን ከሰዓት ከሰዓት ደግሞ ወደ መዝ ትላለች። ስራ የሚባል ነገር አሰርም። እሺ? ጦሎጦሎ በደንብ በደንብ አሪፍ አድርገሻ፣ እሺ? ሰላም ዋልሽ ማዬ። ያው የቤት ሰራተኛ ይዤ መጥቻለሁ። እዮካስ ትባላለች። ካስ ገላን የሸጡ ከመኖር እንዲህ ጉልበትን የሸጡ መኖር አይሻልም ገላን እንደመሸጥ ትልቅ እርካታና ገንዘብ የሚያስገኝላ ምን ዙሪያ ጥምጥምት ያለሽ ሁሉም ነገር ያው ነው አንድም መስመር ላይ ነው ያለሽ ምኑ ገንዘብ ለማግኘት ሰራተኛ ሆነች መቀጠርሽ ገላን ከመሸጥ ነጻ ያደርግሽ አንተም የምትፈልገውን ለማግኘት እኔም የምፈልገውን ለማግኘት የሁለታችን ስምምነት ነው እሺ የተከበሩ ወይዘሮ እዮካስት ከዚህ በኋላ በዚህ ልብስ እዮካስት አይደለሁም እብስ ትባላለሁ። ሁለት ስም ሊኖረኝ ነው። ረ እንዴት አይነት ሰራተኛ መሰለች! በጣም ጉበት ሰራተኛ ነች። በጣም ጉበት ሰራተኛ ትመስለኛለች። በዛ ላይ ውልሽ ማይ ከዚህ በኋላ ድካም ለምን ትደክም ያለሽ? ማረፍ አለብሽ። ስለዚህ ሁሉንም ስራ እሷዋ ትሰራለች። አንችን ብትሆኚ እህቴ ከዚህ በኋላ ወደ ቤተ ክርስቲያን ትምህርት ወደ መዝሙር ጥናትሽ፣ ሌላ አንድም ነገር እንዳታስቡ። ተቀመጡ እያለቻችሁ ነው ማለቴ። አረፍ በሉ ተቀመጡ። ሰዎች ለምንም ቁስል አይታየኝም፣ ውስጡ ግን የተጎዳ ይመስለኛል። ሲያሳዝን በጣም ያሳዝናል። እናንተ ግን እንዴት አገኛችሁት? አፋፉ ላይ እንጨት ለንላቅም ይገኛበት ከዛ ወድቆ አገኛ አገኛል በጣም ነው የደነገጥኩት። አወዳደቁን ብታየው በጣም ያሳዝናል። አይ ሰዎች ከንቱ ነን፣ የምንወድቅበትን አናውቅም። ለዚህ ለማያለባለ ከንቱ ስጋችን አጢአት እየሰራን እግዚአብሔር እንበድላለን። አሁን ምን እናድርግለት? አጥሚት ብናዘጋጅለት ጥሩ ይመስለኛል። ጥሩ ሀሳብ ነው። አዎስ ሰውነቱ ስለተጎዳ ከጸበሉ ጋር እንስጠውና ልቡን ገደፍ ተደርግልናል። ሰውነቱ ለምንም ቁስል አይታየኝም፣ ውስጡ ቤት ጉዳይ ይመስለኛል። ያሳዝናል እናንተ ግን እንዴት አገኛችሁት? አፋፉ ላይ እንጨት ልንለቅም ሄደን ነበር። ከዛ ወድቆ አገኛለሁ። በጣም ነው የደነገጥኩት። አወዳደቁን ብታየው በጣም ያሳዝናል። አይ ሰዎች ከንቱ ነን፣ የምንወድቅበትን አናውቅም። ስለዚህ ለማይረባ ከንቱ ስጋችን አጢአት የስራን እግዚአብሔርን እንበድላለን። አሁን ምን እናድርግለት? አጥሚት ብናዘጋጅለት ጥሩ ይመስለኛል። ጥሩ ሀሳብ ነው። አውስ ሰውነቱ ስለተጎዳ ከጸበሉ ጋር እንስጠውና ገልቡን ገደፍ ተደግልናል

ውድ ኦርቶዶክሳውያን ዶግማና ቀኖና ሚዲያ የቤተ ክርስቲያኒቷን ዶግማና ቀኖና ትውፊታቸውን የጠበቁ ድንቅ ድንቅ ዝማሬዎች የሚቀርብበት ሚዲያ ነው። ሁላችሁም ሰብስክራይብ፣ ላይክ ር በማድረግ ቤተሰብ እንድትሆኑ በትህትና እንጠይቃለን።

እግዚአብሔር ሎሊ ባሉት ወያ ላይ እግዚአብሔር አለ። አባ አሁን ደህና ነው? አዎ፣ እምነቱንም ጸበሉን ሰጥተነዋል። አባ መልካም፣ አይዟችሁ። የሚያስፈልገውን ድጋፍ ሁሉ አድርጎለት፣ እኔም የገዳሙ መነኮሳት እና ካህናት እንዲያግዟቸው አዝዛቸዋለሁ። አባ ችግር የለውም እኛ እሱን ለማስታመን በቂ ነን። ደግሞ ሰውነቱ ላይ ምንም አይነት ቁስል ስለሌለ ቶሎ ይድናል። መልካም፣ እግዚአብሔር ይመስገን። እኛም ቢሆን በማህበር በጸሎት እናስባለን። አንደበቱም ቢሆን ይፈታል። የካህኑ የዘካርያስ አንደበትም እኮ በዮሐንስ በልጁ ብስራት ተፈትቷል። ልጁ ነቢዩ፣ ሐዋርያው፣ ሰማይቱ መጥምቀ መለኮት ቅዱስ ዮሐንስ ከተጸነሰበት እለት ጊዜ ጀምሮ ወይንም መላኩ ቅዱስ ገብርኤል ካበሰረው ጊዜ ጀምሮ ዮሐንስ ከሚወለድበት ጊዜ አንደበቱ ታስሮ ነበር። መናገር አይችልም ነበር። ድዳ ነበር። እነሆ በስተመጨረሻ የመጥምቀ መለኮት የቅዱስ ዮሐንስን ልደት ሰምቶ የልጁን ልደት ሰምቶ ስም ሲያወጣ ዮሐ ብሎ ዮሐንስ ብሎ ሊያወጣ ሲል የዚያን ያንደበቱ ነበር የተፈታው። አሁንም ደግሞ እግዚአብሔር ማሪ ነው። ልጅ ይምርሃል። እግዚአብሔር ይማረ እግዚአብሔር ይፍሪ ማለት የነካን የነዘካሪ ያሳምና ይጎበኝ እንግዲህ ማርያም ገዳመ ቤዛት ማርያም ተዳርሱ ተባርኩ። እግዚአብሔር ይማረ እዛችሁ ልጆች በርቱ፣ እገዙት እናንተ በኩል ያገኛችኋቸው መረጃዎች ምንድን ናቸው? በእኔ በኩል ያገኘሁት መረጃ ከእኛ ሰንበት ትምህርት ቤት ውስጥ ልጆቹን በገንዘብ እያታለለ የሚወስዳቸው ሰው እንዳለ ደርሼበታለሁ። ስለ ማንነቱም ወለት ተማሪያም ልታጣር ሄዳለች። መልካም። በአንቺ በኩል ስ በእኔ በኩል ደግሞ እንዴት ዋላችሁ? ወለት ተማሪ ምን ይዘሽ መጣሽ? የእኛው ጠማማ ነው ያስፈጀን፣ መጥረቢያው አይደለም ብለው እንጨት እንጨት ከሰሰ። ከመካከላችን ማን ነው ወልደ ኢየሱስን ሻንቆ ከሚባል ጣዖት አምላኪ ጋር ሲያወራ ቆይቶ ብር ሲቀበል ባይኔ በብረቱ አየሁት። እሱ ብቻ አይደለም የአቡነ ተክለ ሃይማኖት አገልጋይ ቄስም አብረው ብር ሲቀበሉ ይቻሉ። አዛኝቷ ድረሽልኝ። ምንም ዋጋ የለም ተሰንበት ሁላችንም በምናያቸውና በምንሰማቸው ነገሮች ልባችን መሸበር የለበትም። አሁንም ባለንበት ጸንተን ወደ ቤተ ክርስቲያን እጃቸውን የዘረጉ ሐሰተኞችን መያዝ አለብን። ከኛ በላይ የሆነውን ጉዳይ ደግሞ ላባን እንነግራቸዋለን። ይኸው መጣላችሁ። እንዴት ዋላችሁ? ቀድማችሁ እየተወያያችሁ ነው? አዎ፣ አንተ ትንሽ ስትቆይብን እየተወያየን ነበር? በእርግጥ በእኔ በኩል ምንም አዲስ ነገር የለም። ከጠዋት ጀምሬ ስከታተል ነው ያልኩና ከመካከላችን መረጃ የሚያቀብል ሰው እንደሌለ ደርሽበታል። ሁላችንም ነጻ ነን።